በስም አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ወደ ፈተና እንዳትገቡ ትጉና ጸልዩ፣ የቅዱስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 41። ይህን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሰሙነ ሕማማት ካሉት ቀናቶች መካከል ዕለተ ሐሙስ አንደኛው ነው። ዕለተ ሐሙስ ለምን ጸሎተ ሐሙስ ተባለ? ጌታችን ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ትግና ጸልዩ ለምን አላቸው? ለምን ጸሎተ ሐሙስ ተባለ የሚለውን ስንመለከት በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 46 እንደምንመለከተው ጌታችን በዚህ ቀን ጌቴሴማኒ በምትባለው ስፍራ በአትክልት ቦታ ገብቶ አይሁድ መጥተው እስከሚይዙት ድረስ ስጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርያነት እንዴት መጸለይ እንዳለብን ምን ብለን መጸለይ እንዳለብን ሊያስተምረን ለአርያነት ይጸልይ ስለነበር ይህች ዕለት ጸሎተ ሐሙስ ተብላ ተጠርታለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው፣ ሲመክራቸው ቆይቶ ነበር። ክርስቶስ ከነገራቸው መካከል በዚህች ዕለት ስለ እኔ ትሰናከላላችሁ አስቀድሞ ነግሯቸዋል። በዚህ ዕለት ስለእኔ ትሰናከላላችሁ በዚህ በትንቢተ ዘካርያስ ምዕራፍ 13 ቁጥር 7 ላይ እረኛውን ምታ የመንጋውን በጎ የመንጋውን በጎች ይበተናሉ ተብሎ ተጽፏልና ይህ የተጻፈውን ትንቢ ይፈጸም ዘንድ ስለ እኔ ትሰናከላላችሁ። ወደ ሰማይ ማቅንቱ እርሱ ከአባቱ ጋር አንድ እንደሆነ ከነገራቸው በኋላ ካስረዳቸው በኋላ ፈቀቅ ብሎ ብዙ ጸልዮ ወደ ደቀ መዛሙቱ ሲመለስ እንዲጸልዩ ነግሯቸው ነበርና ሲመለስ ተኝተው አግኝቷቸዋል። ከተኙበትም ቀስቅሶም አንድ ሰዓት ያህል እንኳን ከእኔ ጋር መትጋት አቃታቸው። ሆነ ወደ ፈተና እንዳትገቡ ጸልዩ አላቸው። ወደ ፈተና እንዳትገቡ ጸልዩ። እግዚአብሔር ልጆች ጸሎት የምንጸልየው ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ለስሬታ ኃጢአት የጸለየው ሳይሆን እሱ ወደ አኑሮበት ሳይሆን እኛ እንዴት መጸለይ እንዳለብን፣ ወደ ፈተና እንዳንገባ አስቀድመን መጸለይ እንዳለብን በቅዱሳን ሐዋርያ ያዘንድ ዘንድ ከዛም ለእኛ ሲነገር ወደ ፈተና እንዳትገቡ ትጉና ጸልዩ መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው ብሏቸዋል። ከዚህ በኋላ እርሱ ከባህሪ አባቱ ከእግዚአብሔር አብጋ ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስ ክርስቶስ እነሱን ቀስቅሶ ጸሎትን ቀጥሯማ ነው። ለሁለተኛም ጊዜ ሲመለከታቸው አይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው። ትቷቸውም ሄደ። ጸሎቱን ሲጨርስ ሳይ ትቀርባለች እና የሰው ልጅ በኃጢአተኞች እጅ ተላልፎ ይሰጣል። ተነሱ እንሂድ፣ አሳልፎ የሚሰጥ ቀርቧልና ካላቸው በኋላ ከዛ በዛው ቅጽበት በዛው ሰዓት የአስቆሮታዊ ይሁዳ ወይም ከደቀ መዛሙርቱ ከሐርያት መካከል የነበረው አንዱ የአስቆረቱ ይሁዳ በዛ ሰዓት ከነሱ ጋር አልነበረም እና ይሁዳ ይችን ስፍራ ቀድሞ ጌታ የወዳት እንደነበር ጌታ ኢየሱስ ክርስቶስ ይጸልይበት የነበረውን ቦታ ያውቀው ስለነበር የካህናት አለቆችና ጸሐፍት ፈሪሳውያን እንዲሁም ሌሎችን ፋና ጋሻ እና ጦር የያዙትን ጭፍሮችን አስከትሎ ወደ እርሱ መጣ ወደ እርሱም ቀርቦ መምህር ሆይ ቸራለህን፣ ሰላም ለአንተ ይሁን ብሎ ኢየሱስ ክርስቶስ ሳመው። መሳሙም ኢየሱስ ክርስቶስ ከደጥቀ መዛሙርቱ መካከል የትኛው እንደሆነ ለአይሁድ ለሚገዱት፣ ለሚሰቅሉት ለይቶ ለማሳየት የተጠቀምበት የጥቆማ ምልክት ነበር። ምክንያቱም የጌታ መልክና የወንጌላዊ ዮሐንስ መልክ ይመሳሰለባቸው ነበርና ለይቶ ሲያሳያቸው ነው። ጌታ ኢየሱስም ይሁዳ ሆይ የሰው ልጅ በመሳም አሳልፈ ሰጠውን ትሰጣለህን? ብሎታል። ከዚህ በኋላ ወደ ጌታ ወደ ኢየሱስ ክርስቶስ ሲቀርቡ ማንን ትፈልጋላችሁ አላቸው። ኢየሱስ ክርስቶስ ማንን ትፈልጋላችሁ ብሎ ጠይቋቸዋል። ምህነተ ናሐስስ ኢየሱስ ናዝራዊ፣ ናዝራዊ ኢየሱስን እንፈልጋለን አሉ። ያን ጊዜ ኢየሱስ ክርስቶስ በመለኮት ተገልጾ እኔ ነኝ ባላቸው ጊዜ ግርማ መለኮትን መመልከት ማየት አቅቷቸው ወደኋላ አፈግፈው ወድቀዋል። ከዚህ በኋላ ፈቃዱ እንደሆነ ከነገራቸው በኋላ በፈቃዱ እጁን ሰጣቸው። እነሱ ደግሞ እንደወንበዴ ጦርና ሳይፍ ይዘው ሲይዙት ቅዱስ ጴጥሮስ ሰይፍ ታጥቆ ነበርና ሰይፉን መዝዞ የሊቀ ካህናቱን ባሪያ ጆሮውን ቆረጠ ይላል። ክርስቶስም ጴጥሮስ ሆይ ሰይፍህን ወደ ሰገባ አስገባ ብሎታል። በስድስተኛው ሰዓት ሌሊት ኢየሱስ ክርስቶስን ይዘውታማ ነው። ኢየሱስ ክርስቶስ በዚህ ሰዓት አብዝቶ የጸለየበት፣ ኢየሱስ ክርስቶስ አብዝቶ ለቅዱሳን ሐዋርያት ጸሎት ያስተማረበት ዕለት ስለሆነ ይህ ዕለት ጸሎተ ሐሙስ በመባል ይታወቃማ ነው። ሌላው ዕለተ ሐሙስ የምስጢር ቀን በመባል ይታወቃል። ይኸውም ከሰባቱ ምስጢራተ ቤተ ክርስቲያን መካከል አንድ የሆነውን ምስጢረ ቁርባን የተመሰረተበት በዚህ ቀን ስለሆነ ይህች ዕለት የምስጢር ቀን ተብላ ትጠራለች። መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ ለአርብ ምሽት በሁለተኛው ሰዓተ ሌሊት ህብስቱን ባርኮ ለአስራ ሶስት ከፈተተ በኋላ ለደቀ መዛሙርቱ ሰጥቷቸዋል። ህብስቱን አንስቶ ባርቆ ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ስጋዬ ነው። ጽዋውን አንስቶ አመስግዶ ሰጣቸው፣ እንዲህ ማለት ሁላችሁም ከእርሱ ጠጡ። ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው፣ ይህ ደሜ ነው ብሎ ኢየሱስ ክርስቶስ ለቅዱሳን ሐዋርያ ሰጥቷቸዋል። ለእርሱ የሚጠቅመው ለእርሱ የሚገባው ባይሆንም ለእርሱ የሚቀበለው አድርጎታ ጤማ አጣመው ቀምሶ አቀመታቸው እንጂ ለአብነት እንዲሆን ኢየሱስ ክርስቶስ እርሱ ቀምሶ ለእነርሱ ሰጥቷቸዋል። ለእነርሱ ሰጣቸውም ነገ በመልዕልተ መስቀል ላይ አስራ ሶስቱን ህማማተ መስቀል እቀበላለሁ ሲል ምስጢሩን ሲነግራቸው፣ ጌታም ይህን አርአያነት ባያደርግልን ኑሮ ዛሬ ካህኑ የጌታን ቅዱስ ሥጋውን ሳይቀበል አቀብሎ ብቻ በሄደ ነበርና እርሱም ለራሱ ተቀብሎ አቀብላቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን መስዋዕት አድርጎ የገለጠባት ከዚያ በፊት በእንስሳት ደም ይቀርብ የነበረ መስዋዕት መስዋዕት ኦሪት አብቅቷን አማናዊ የሐዲስ ኪዳን መስዋዕት ለድኅነት ዓለም የተሰራበትና የተጀመረበት ዕለት ለመሆኑ የአዲስ ኪዳን ሐሙስ እየተባለችም ትጠራለች ማለት ነው። መድኃኒታችን ኢየሱስ ክርስቶስ ይህ ጽዋ ስለእናንተ ይህ ጽዋ ስለእናንተ በሚፈሰው በደሜ የሚሆን የአዲስ ኪዳን ጽዋ ነው ከእርሱም ጠጡ በማለት እንደተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ ስድስት ከቁጥር ሀምሳ ስድስት ላይ ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ ጋር እኖራለሁ እንዲሁም ደግሞ ስጋህን ያልበላ ደሜን ያልጠጣ የዘላለም ሕይወት አይኖረውም እያለ ያስተማረበትና ስለቅዱስ ቅዱስ ስጋውና ስለ ክቡር ደሙ ስለ ቁርባን ያስተማረበትና ዕለተ ቁርባንን የመሰረተበት የኦሪቱ መስዋዕት አብቅቶ በሐዲስ ኪዳን መስዋዕት የእንስሳቱ መስዋዕት ያበከተመበትና የኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደግሞ በቅራኔው የሚፈተተውና የሚቆረሰው ደግሞ የተሰካበት መሆኑን ይህች ዕለት ዕለተ ሐሙስ የምስጢር ቀን ተብላ ትጠራለች ማለት ነው። እንዲሁም ደግሞ ሌላው ህጽበተ እግር ወይም የህጽበተ እግር ቀን በመባል ትታወቃለች። በዚህ ዕለት መድኃኒታችን ክርስቶስ ቅዱሳን ሐዋርያትን እግር ያጠበባት ቀን ስለሆነ ህጽበተ እግር በመባል የህጽበተ እግር ቀን በመባልም ትታወቃለች። ጌታችን ኢየሱስ ክርስቶስ በዚህ ቀን እግራቸውን እያጠበ ሁሉንም በታጠቀው ጨርቅ እየጠረገ በነበረበት ሰዓት ወደ ስሞን ጴጥሮስ መጣና፣ እርሱም ስሞን ጴጥሮስም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም እኔ የማደርገውን አንተ አሁን አታውቅም ብሎታል፣ ኋላ ግን ታስተውለዋለህ። ጴጥሮስም የኔን እግር ለዘላለም አታጥበኝም ሲለው ኢየሱስ ክርስቶስ አሁን ካላጠፉ ከእኔ ጋር እድል የለህም ብሎ መልሶለታል። ስሞን ጴጥሮስም ጌታ ሆይ እጄንና ራሴንም ደግሞ እንዲሁ እግሬን ብቻ አይደለም እጠበኝ እጣፈንታ ከአንተ ጋር እጠበኝ ብሎታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን እግራቸውን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህ ማላቸው ያደረግኩላችሁን ያስተዋላችሁን? እናንተ መምህር፣ ጌታ ትሉኛላችሁ፣ እንዲሁ ነኝ። እውነት ነው፣ መልካም ትላላችሁ። እንግዲህ እኔ መምህርና ጌታ ሲሆን እግራችሁን ካጠቡ፣ እናንተ ደግሞ እንዲሁ እርስ በርሳችሁ እግራችሁ ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ የቅዱሳን ሐዋርያትን እግር በማጠብ ትሕትናን ያስተማረበት የደቀ መዛሙርት እግር ያስጠበበት ዕለት ስለሆነ የሕጽበተ እግር ቀን በመባልም ዕለተ ሐሙስ ትታወቃለችና፣ በዚች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጸሎት ያስተማረበት፣ በዚህች ዕለት የአዲስ ኪዳን መስዋዕትን የሰራበት ጥረ ቁርባን የሰራበት የሐዋርያት እግር ዝቅ ብሎ ያጠበበት ትሕትናን ያሳየበት ዕለት ስለሆነች ይህች ዕለት የተለየች ዕለት ናት እና ጌታችን መድኃኒታችን ኢየሱስ ክርስቶስ በተለይም ወደ ፈተና እንዳትገቡ ትጉና ጸልዩ ያለበት ዕለት ስለሆነ ተክተን ልንጸልይ ያስፈልጋል። ተክተን ወደ ቤተክርስቲያን እየመጣን ሳናንቀላፋ በንቃ ልብና በሰቂላይና መጸለይ መጸልይ ያስፈልጋልና ተክተን ጸልየን እስከ መጨረሻው በዚህ ችቅት ሄርቻ ኖረን ስሙን እንድንቀድስ ክብሩ እንድንወርስ የእርሱ ፈቃድልን ይቆየል።